አጣርቼ የመጣው እኮ ጋይ ሰሯሮቼ አጣርቼ የመጣውላቸው የሀገሬ ልጆች አጣራው ቲክቶክ ላይ ማ ምናልባት እያልኩ ነበር። ሳውራ የነበረው ታሪኩ ወደዚህ ነው ሁኑና አዳምጡ። ቁጭ ብላችሁ እንግዲህ ማነሽ ሲንግሎች፣ ሲንግል ማሞች፣ ሲንግሎች ኑ ቁጭ ብላችሁ አዳምጡ። ይህ ታሪክ የሀገሬ ልጆች እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ እንደው አስተያየት ፈልገው ነው አይደለም? ቆይ ይህን መልሱልኝ። ሰው ትዳሩን ልጁን ምኑን አምጥቶ ቤት አሁን ለምሳሌ ኔ መኪናዬን ሳሳያችሁ ወይም ቤት መግዛቴን ሳሳያችሁ ከእናንተ አስተያየታችሁ ፈልጌ ነው። ልጄን ካሳያችሁን አስተያየት እንድሰጡኝ ነው። ትደግልሽ እንድትሉኝ ነው። መኪናዬን ይዤ ባሳያችሁ መኪናዬን ዋው ያምራል እንድትሉ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አምድም እንድትሉ ነበረ ሳ ከእሱ ወንዳው እንድትሉ ነበር ሳ የሰው ሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ካሳየ በሶሻል ሚዲያ ቤቱንና ጓደኛውን ካሳየ መወያርስ ሊሆኑ ሰዎችን አምነን ቤሉበት መደገፍ ጠቃሚ ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን። እግዚአብሔር አብሮ ይሁን፣ ከሁላችንም ከእውነት በችግራችን፣ በጭክራችን፣ በሐዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችን ላይ ይራቅ ነው። በእርግጥ አንዳንድ ስሜቶች አሉ አይደለ? ለደቂቃት እንደ ዕብድ የሚያደርጉም አይምሯችንን የሚያስቱን ያቺ ሰዓት ነች፣ ሰይጣን የሚተባበርባት ሰዓት እና ያቺን እንደምንም እንደው መዳን ያለ የሚጠብቀን እያለ እንላፋት እና እግዚአብሔር ከእኛ ጋር ይሁን ከሁላችንም።